አንቺ ግን አንቺ ግን እኔ አሁን እነዚህ ኢትዮጵያኖች እንዴ ተሰብስበው የተወሰኑ ግሩፖችሽ ቆንጆ መልክሽ በዚህ ገብቶ የሚሉሽን ሳይሆን አንቺ አንቺ አንቺ ዝም ብለሽ ራሽን ስታስቢ ዲ ዩ ሪሊ ቲንክ ላይክ ቆንጆ ነኝ ብለሽ ነው የምታስቢ? ቆንጆ ነኝ ብለሽ ታስቢያለሽ? ግን እኔ በቃ ዝም ብዬ ተጠይቅሽ አይ ቆንጆ አይደለሽ፣ ከላይ እስከ ታች ሙሉ አካል ያላት አንድ ሰው ወዷት አግብቷት ወይም ወልዶላት ምናምን ሊያኖሯት የምትዩ ይሆናል አይደል እንደዚህ ያለብት ሰው ነሽ እንጂ መልክ የለሽ መልክ አለሽ። ስራሽ እኮ አይደለም እነዚህ ሰዎች እኮ አይደለም እዚህ ጋር እኮ ቲክቶክ ላይ የሚያቁሽ ምናምን ቆንጆ ቆንጆ እነሱ እኮ አይደሉም። እኛ ያንችን መልክ ወደ ውጪ ስንገመግመው እኮ ነው፣ በኢትዮጵያ ሳይሆን በዓለም ዙሪያ እንገምግመው። አሁን በአንድ በአበሻ እርስ በርስማ ቆንጂት ቆንጆ ቆንጃ ቆንጂ ምናምን አይደለም። በዓለም ዙሪያ ስንገመግመው ያ መልክ ቆንጆ አይደለም። ኖርማል ነው። በቃ አያስጣለምም አያምርምም። ቆንጆ ማ ብትሆኝ ኑሮ አረብ አገር በብዙ ቦታ በብዙ ነገር ተሰራችሻለሁ ሽርሙጥና ምናምን ሰሪ ነበረ። እና አሁን አንቺ ቆንጆ ብትሆኚ እኮ አሁን እስካሁን አሜሪካ የወደፊት ሀገሬ ብልሽ የምታወሪ ሴት ማለት ነው። ለስነ ማማየ አንቺ አሁን በውጭ ሀገር አሁን በአሜሪካኖቹ በነጮቹ በጥቁሮቹ ቀላል ምሳሌ ልስጥሽ፣ በእነሱ ቆንጆ አርልሽ ኦፍኮርስ፣ ምንም አይነት ችግር የለብሽም። ፊትሽ ላይ ግን ቆንጆ አይደለሽም። በሐበሻ ወንዶች በሐበሻ ወንዶች ራሱ ብትታየ በ በሐበሻ ወንዶች የሚወደድ መልክ የለሽም። ይህን ያህል አይደለሽም። ዝም ብለሽ ኖርማል ሰው አሜሪካን ሀገር የወደፊት ሀገር እንግዲህ ገና ወደፊት በስንት ዓመትሽ እንደምትመጫ፣ ገና ከበሰበሽ ካረጀሽ በኋላ ነው የምትመጪው። ያኔ ልጅ እያለሽ እዚህ ፌስቡክ ላይ ምናምን ስትለፈልፊ ያቅሽ ነበር። የዛኔ ለምን አልመጣሽ ነበር? አንቺ ቆንጆ ነኝ ብለሽ ካሰብሽ አንቺ አሜሪካን የምሄድ ወይም ኢሮፕ የምሄድ ፍላጎት ካለሽ፣ ለምንድን ነው የዛኔ ያልመጣሽ? ያ ማለት እኮ የአንቺ መልክ ለአሜሪካኖቹ ለነጮቹም ለጥቁሮቹም እኮ የሚያምር መልክ ስለሌለሽ እኮ ነው ለዛ እኮ ነው ከሀገር ከአረብ ሀገር እና ሌላ ቦታ አረብ ሀገር ነው እኮ ኦኬ ነው እኔ ችግር የለብኝም አረብ ሀገር አላብ ዩ ጋይስ ኦኬ እሷን ነው እንጂ የምናገረው እናንተ ማጣጣላ እንዳልሆነ አወቁ እና ማለት ነው እዛ እያለሽ ወደ አሜሪካ መግባት ካልሽ ለምን አልገባሽም? አሁን አረብ ሀገር ምናምን ምናምን ቻንስ አለ። ወደ አሜሪካ መምጣት ከፈለክ ነጮች አሉ ጥቁሮች አሉ ምናምን እድል አለ። ለምን እነሱ መርጠው ተመርጠሽ ምናምን ነገር ለምን አልመጣሽም ነበር? ሌላ የሆነ ጥቋቁሮች የሚያማምሩ ወንዶች ምናምን የሆነ ቆንጆ ነኝ ሺ ወስ ትራይን ሞክራ ነበር። ምክንያቱም ይህን ያህል እንት አይደለችማ። እንደዚህ ቆንጆ እዚህ አሜሪካ ነገር እንደዚህ የሚፈለግ አይነት መልክ የላትም። ለነዚ ለሀበሻ ወንዶች ኦኬ፣ ለተወሰኑ ይሆናል፣ ግን ለሌላ እንደዚህ የሚያምር መልክ የለሽ። ስለዚህ ራስሽን እንደ ቆንጆ አይታይሽ። እኔ እኮ አንቺ በአንቺ በመልክሽ አይስዌር መናገር አልፈልግም ነበር ግን ራስሽ ልክ እንደ ቆንጆ እንደሆንሽ አርገሽ እኔ ደግሞ አስቀያሚ ማማዬ እኔ ይኸውልሽ፣ አንድ ነገር ነው፣ አስቀያሚ አይደለሁ። የሚገርምሽ ነገር ማለት ነው አሜሪካ ነገር ለመምጣት አሜሪካ ነገር ለመምጣት መርጬ ነው የመጣሁት። መርጬ ጥቁሮቹ ነጮቹ እንዲ ሲቀባበሉኝ ማለት ነው መርጬ፣ አይ አንተን አልፈልግም፣ እግዚአብሔር ምስክሬ ነው፣ አንተን አልፈልግም፣ አንተን አልፈልግም ብዬ መርጬ ነው የመጣሁት፣ አይደለም እንዲ አሜሪካ ነገር ይዞኝ የሚመጣ ሰው ፍለጋ እስከምኳትን ወይም አሜሪካ ነገር የወደፊት ሀገሬ ቢሰል ሲመርጡኝ፣ መርጬ ሰላም፣ የኔ ቆንጆ፣ እንዴት ነሽ ሊማማኝ መርጬ ታቂያ ይሄን ያህል የምመረጥ ሴት ነኝ በእነዚህ በአሜሪካኖቹ ና በነጮቹ ና በጥቁሮቹ ዋው የሚያስብልን አሁን ይህን ማውራት ራሱ አልፈልግም አይዶን ኬር አይኖ ዋያ አንቺ ግን እንዚህ አይነት ችሎታ ቢኖርሽ ኖሮ ለምንድን ነው ዋይ ዋይ ለምን አልመጣሽም ነበር የዛሬ የስንት ዓመት ዛሬን ቁጭ ብለሽ ገና አሜሪካን የወደፊት ሀገሬ ብለሽ በዛ ላይ ደግሞ በደንብ ባለጌ መሆንሽን እና ጭንቅላትሽ ቆሻሻ የምታወሪውን ነገር የምታወሪውን ነገር የምታይቀው ነገር የለም እኮ ስለኔ። አንቺ ስለጠላሽ ወይ ደሞ አንቺ ላይ መሳሰሉ ሰዎች አዎ አስቀያሚናት አዎ ቀፋፊናት ምናምን ስላሉ ከነሱ ጋር ተባብረሽ ልክ መቶ ምናምን ቢሊየን ሺሊየን ወሬበር ባዩ ህዝብ ልክ ሀልናው አስቀያሚናት ብሎ እንደሚናገር አስመስልሽ እቺ አስቀያሚ ያለሽ። ይሄ አሁን አንቺ እንደዚህ ሰጣውሪ ድደብነትሽ ነው የሚገልጽ እኔ አንቺን መልክ መናገር አልፈልግም፣ ብዙም ዝም ብዬ ልስልስሽ ብፈልግ፣ ኦኬ አፍሽ ገዳዳ ስለሆነ አፍሽ ጠማማ ላለው አይንሽ ጉድጉድ ስላለ አሁን ጉድጉዷ ላለ የፊትሽ ማዘን ቅርጽ ልክ ስላልሆነ፣ ዝም ብዬ ላስላስ። አንቺ ግን አወራረሽ ላይክ ልክ አንቺ አታገቢም። እማዬ በምን ታውቂያለሽ? እኔ አሁን ወንዶች ለኔ ምን አይነት ስሜት እንዳላቸው፣ ልክ እኔን እንደ አንድ ትልቅ ነገር አጣጥለሽ ራሽን ላይክ፣ ሼም የሚባል ነገር የለሽም። አታፍሪም? ምንድነው የምታወሪው? አንቺ ጠቋሯ ጠቋሯ ጠቋሯ ብልሽ ስለተናገርሽ ማለት ነው። አንቺ እኔን አሁን እዚህ ጋር ጥቁር ለምን ትላላችሁ ምናምን ነገር ብዬ ስናገር ባንቺ ቤት ማለት ነው ይሄ ደካማ ጉኗ ነው፣ ጠቋራ ብዬ ከሰደብኳ ትናደዳለሽ ምናምን ነገር እዛ እሷን አስበሽ ነው። ተሳስተሻል። እኔ አይደለም ጠቋራ፣ ጥቁር፣ ቆሮ፣ ሰይጣን፣ ዲያብሎስ ምናምን ሌላ ሌላ ነገር ብልሽ ብትናገሪኝ እራሱ አይደል ኦኬ ምንም መስሎኝ ተይኝ። እንደ ዝም ብዬ አውቄ ወከባ ለመፍጠር ሊሆን ይችላል እንጂ አንቺ እኔን ጠቋራ ስላልሽኝ አልናደድም። ግን እኔን ጠቋራ ብለሽ ስትናገሪ ሌሎች ጠቋራዎች አቀሳስርሻለሁ። ገባሽ? ትቀሳስረሽ የምታውሪው ነገር ወቂ እኔን አናዳለሁ ብለሽ ትቀሳስረሽ። ከሰው ጋር መቀሳሰር አለ አይደል ማጠባበቅ፣ እንደዚህ ደግሞ ከሰው ጋር አንቺን ለማቀሳሰር በጣም you are very easy like በጣም ቀላል ነሽ። እና ይሄ ጠቋረህ አልሽው ነገር እኔ ላይ ዲዳዝን ሃርት ነው ቢች። አንቺ ታስጠላለች። እምታስጠላው ራስሽ አምነሽ ሌላ ሰው እንዲያ ማለትሽ እምታስጠላው አለች። እማስጠላው አስሎን ኩኝ ነው። እሱን ተይው። ስለ መልኬ አንቺ ግን ቆንጆ አይደለሽ። ማን በመልክ ጉዳይ እንሂድ ካልሽ መልክሽ አያምርም። እውነት አያምርም። ዝም ብለሽ ኖርማል ሰው ነሽ። ይህን ያህል ውብ ነሽ ተብለሽ በውጪ ዜጎች ላይ የሚታይ ውበት የለሽም እንደዚህ አይነት መልክ ቢኖርሽማ ኑሮ ነጩን ጥቁሩን አግብተሽ አሜሪካ ነገር መጥተሽ ከደበረሽ እራሱ እሱን ፈተሽ ሌላ ያበሻ ወንድ አግብተሽ ምናምን መኖር ትችይ ነበር። ግን ያን ያህል ውበት የለሽም። የሌላ አገር ዜጋውሽ ምናምን ወደውሽ ምናምን ነገር ይችንማ አብሬያት እንደዚህ አይነት መልክ የለሽም። ፊንገር ሾው ፊንገር ሾው ገባሽ አይደል? ስለዚህ ማለት ስለ እኔ ትችይ፣ ስለ እኔ አትችይ። እኔ አሜሪካ ነገር መርጬ ከዚህ ጋር ላይ አንተን አልፈልግም መልክ አልመረትኩም። እኔ ሳቢ ላይ ነበር ህይወቴ ምናምን አንተን አልፈልግም አንተን አልፈልግም ብዬ እ ጥቁሮችና ነጮች ማለት ነው። እንደውም አንድ ነጭ አለን በእኔ እልክ እኔን የምትመስል ሴት ያገባ ምስሎት የሆነች ልጅ የክፍለ ሀገር ልጅ ናት፣ አግብተው በአሁን ሰዓት ኢትዮጵያ ነው ያለው መንታ ልጅ ወልዶላት በእኔ እልክ አልፈልግም ስላልኩት ቢያንስ አንቺን የመሰለ ሴት ማግኘት አለብን ስላለ፣ ይህን ያህል መርጫ አንተን አላገባም። ነጭ ነጭ ስለሆነ አይደለም፣ ጥቁር ስለሆን አይደለም። ስለ እንደዛ እንደዛ ስላለው እኔ ራሴ የምፈልገው የራሴ ውስጥ የምፈልገው ሰው ስለነበረኝ፣ የምፈልገው ሰው እስከማገኝ ድረስ አልፈልግም ብዬ ወንዶችን እከለከላቸው ነበር። አንሮን እዚህ ጋር ራሱ ጥቁሮች ይከተሉኛል የሚያቁኝ በፊት አንድም ልጅ አለች፣ አሁን እዚህ አግብታ ምናምን የመጣሽ ባሏ አይ ውይ እሺ እሷን ሳላቀት በፊት አንቺን ባወኩሽኝ ብሎኝ ማለት ነው። ስለዚህ ማማዬ እኔ ደወሬ አይባማ አይተይ ኦኬ። እኔ እንግዲህ አንቺ እንደምታስቢ አለኝ፣ እኔ ደደብ አይደለም የእኔ መልክ አለች። ስለ እኔ መልክ አጣጥለሽ የምታስጠሏ ብለሽ ስትናገሪ የአንቺን ደደብነት ይገልጻል እንጂ። ስለዚህ ማማዬ ስለ መልኬ ብዙም ለማብራራት ደወሬ አይባታል። ስለ እኔ ሀናቡ መልክ ምናምን ደወሮ ችግር የለም። እኔ ባል ውሽማ፣ የወንድ ችግር የሌለብኝ ሴት ነው። እዚህ ጓደኞቼ መጠጥ ቤት ስንሄድ በእኔ መጠጥ ያስገዛሉ። ለምን እኔ እና አንቺ አብረና እንሂድ? ምን ላሳይሽ። መጠጥ ጓደኞቼ ባር ላይ ይዘውኝ ሄደው ሌትስ ጎ በእኔ ያስገዛሉ። ገባሽ አሁን። ይሄን ያህል ቦርኮ ነሽ ምናምን፣ አይ ዶንት ኬር ያ ቦርኮ ነኝ። ቦርኮ ስለምን አይነት ቦርኮ ቦርኮ አይደለሁኝም እኔ። ቦርኮ እንኳን የምትሉት ነገር አለ። ቦርኮ አይደለሁም። ዱርዬ ሀናቡ ዱርዬ ናት። አው ዱርዬ ናት። ሀናቡ ጫት ቃሚ ናት። አው ቅም አለው። በጣም መጠጥጠጪ ምናምን ከምትሉኝ ነው። ጫት መቃም ወዳል። አሁን እንደውም ኢትዮጵያ ለሳምንት እሄዳለሁ። ለምን ጫት ዱርዬ ነው፣ ዱርዬ ስለ በጣም አራዳ ዱርዮች ታውቃለህ አይደል? ዱርዬ እናታቸውን እዚህ ጋር እያካሄዱ እዚህ ጋር ደግሞ ላይፋቸውን የሚቀዩ እንደዚህ አይነት ዱርዮች ካወቅ ከነዛው እኔን ስትሰድቡኝ እንዲመቻቸዋል እንዴ ማለት ነው። እናቴን ጋር ሾዬ ማለት ነው። ስለ መልኬ በጣም ተተረካክስሽ፣ ላብራራሹ ነገር ማማይ ነው። አትድከኝ፣ አትድከኝ። ኢዳዘን ሀርት ነው አዶንት ኬር እኔ አንቺ ያንን ስትናገሪ እኔ አንቺን ሳይሽ እኔ አንቺን ሳይሽ ምን እንደሚሰማኝ ታውቂያለሽ? እሺ ስለሄደ አውስ ቱ ቢላ ይምጭሽ ደደብ እንደሆንሽ ጠቋራ ጠቋራ ስቲ ይችልሽ ቀላል ነው ማለት ነው። ከህዝብ ጋር ማቀሳሳ እያልኩኝ እሱ ነው ማይሽ ብታይ ግርም ይያሬ ማለት ነው። እንደዛ ነው የተመለከትኩሽ ያለሁት። በዛሬ ደግሞ ምንድነው ያሽ መፈመስ ፈልገሽ ከሆነ እስቲ ላስፈምስሽ። ምን አመላልሽ ነገር እኔ ይውልሽ። ቲክቶክ ላይ ከዛሬ አራት አመት በፊት ሃናቡ ብርሌ የወንዶችን የአበሻ ወንዶችን በመሳደብ አታወቃለሽ። የሚያውቁ ያውቁኛል መፈመስ ስለማልፈልግ ዝም ብዬ ወደ ኋላ ጠፋለሁኝ። ሲደብረኝ ይመጣሉ። ገባሻል? ያ ነው የመፈመስ አራባ የለብኝ። አንቺ ላስፈምሳት የምትዩ በእናት ማን የምታስፈምሽ? አንቺ ስሜን ስለጠራሽኝ እኔ ልፈመስ ነው ማለት ነው። እንዴት እንዴት ነው የምታስፈምሽኝ? በጣም በጣም ነው የምታስፈምሽ። አሁን ሀናቡ ብለሽ ስለጠራሽ አስፈመሽኝ ማለት ነው። በጣም በጣም ተፈመስኩ ማለት ነው እና እነማን ናቸው እኔን አሁን አንቺ ጋር የሚመጡት? አንቺን የመሳሰሉ ሰዎች ናቸው እኔ ጋር ያሉት። እኔን የመሳሰሉ ሰዎች ነው ወይም እኔን የሚወዱ ሰዎች ናቸው። አንቺ እኔን ስም ስትጣሪ፣ ይኸው ስምሽን ልጥራ አስፋም ስል ስትይኝ እኔ ጋር የሚመጡት እነማን ናቸው? እኔ አልፈልግም። አይ ስወድ ከፈለጋችሁ ፎሎ ራሱ አታድርጉኝ። ግን እንዲህ ላይቭ ምናምን ወሬ ከፈለጋችሁ አጋጣሚ ስታዩ ገብታችሁ ስቃችሁ ተጫውታችሁ ወይም ተሳድባችሁ ውጡ እንጂ እኔ ፎሎ ራሱ እንድታድርጉኝ አልፈልግም። አይዶን ዋንት እኔ ኢነርጂ አልወድም ሶሻል ሚዲያ ቤት ተናገር ያለው ለዛ ነው እንጂ እኔ መፈመስ ፍላጎ ቢኖረኝ ቶሚ ጋስት ቤት አታይኝም ጋስት ተንጠልጥዬ አታይኝም ቤቴን ከፍቼ ቁጭ ብዬ ስለፈለፍኩ አታይኝም ነበር በቆመን ቦታው የማይወዱኝ ሰዎች ጠፍቶ መሰለሽ እንዴ እዚህ እኮ ቲክቶክ ላይ እኮ ብዙ እኮ ከፈለኩ ቤታየሁ ጋር ገብቼ እኮ ማውራት እችላለሁ እኔ እና አሉ ማውራት ከፈለኩ እኔ ጂጂክያ ጋር እኔ እና ምንም ጂጂክኛ አልጠላትም፣ ከፈለኩኝ ማለት ነው። ለአንቺ ምሳሌ ልስጥሽ። ብዙዎች እኮ አሉ በኮሜንት ራሱ አንኔ ነኝ ግቢ ተጫውሽ የሚሉኝ ብዙ የሸገር ልጆች እኮ አሉ። አልወድም፣ አልፈልግም አንደኛ ነገር ሰው ቤት ገስት መግባት አልፈልግም። ማማዬ መከበር በከንፈር ይባላል። እንዲህ በየቦታው ዝም ብለሽ ስትልከሰከሺ ምን ይመጣል? መናናቅ ይመጣል። እኔ ደግሞ ለራሴ በጣም ራሴን ስለማከበር እዚህ ጋር በኮሜንት ስትሳደቡ አይ ዶንት ኬር፣ ግን ለራሴ እንዲህ ዲፕ የሆነ ነገር ሰዎች እንዲመጡብኝ አልፈልግም። ራሴን ማስከበር ስለምፈልግ ነው። በየሰው ቤት ገስት ማታይ ቲክቶክ ላይ አልፈልግም። ገባሽ? የፍ የመፈመስ ፍላጎት የለኝም። ምንድነው አስሬ ላስፈምስሽ ላስፈምስሽ ላስፈምስሽ የምትዩ ይቺ ሴትዮ ንገሯት፣ አልፈልግም ይስ ኤቭሪቲንግ የምትናገሪው ነገር መሙሉ ተደጋጋሚ ነገር ነው። ተደጋጋሚ ወርሽ ነው የምታወሪኝ፣ የምትሰድበኝ፣ ቀፋፊ ቀፋፊ ቀፋፊ። ኦኬ አም ፎር ዩ። ሌላ ምንድነው መፈመስ አልፈልግም ጭብኝ። እሺ ሌላስ እንደገና ምን ከመፈመስ ማውራት፣ ሶሻል ሚዲያ ማለት ሌላ ድንገት መፈመስ ከፈልግሽ ይኸው ስምሽን ጠርሻል። ከዛ ሌላ ደግሞ የሆነ ብሔር ላይ ተለጥፈሽ ተመፈመሽ። ኤስኪውዝ ሚ ያቺ ቃለ ትንሽ ከበደችኝ፣ እንደ ሸከከኝ፣ ዘገነነኝም ደደብነትሽንም አሳየኝ። ማማዬ እኔ መፈመስ መፈመስ ፈልጌ የሆነ ዘር ላይ መለጠፍ ያስፈልገኝ ዋይ የራሴ ከሆነ ዘር አለኝ አንድ ዘር አለኝ ኢትዮጵያ ላይ እምወደው ደስተኛ የሆንኩበት የራሴ ብሔር አለኝ እኮ ከቤተሰቦች የተቀበልኩት አይደን ሀብቱ የማንም ዘር ላይ የማንም ጎንደሬም ጎጃሜም ጉራጌም ትግሬም ማንኛውም ብሔር ላይ መለጠፍ እኮ አያስፈልገኝም የራሴ የሆነ ዘር እኮ አለኝ ዘረኛ መሆን ከፈልኩ በራሴ ዘር መሄድ እችላለሁ ብሔርተኛ መሆን ከፈልኩ የራሴ ብሔሮች እኮ አሉ ግን እኔ ያንን አልፈልግም ማንም ያቀኛል እዚህ ቲክቶክ ላይ አራት ዓመት ሙሉ እና በአንቺ ቤት ምክር ነው የሆነ ብሔር እንግዲህ ደደብነቷን ይዋል የሆነ ነገር ሲፈጠር ምንድን ነው የምታወራው እና ማለት ነው ብሔር መለጠፍ፣ አያስፈልገኝም። እኔ መፈመስ ለመፈመስ እንዴ ለመፈመስ ነው እንዴ ብሔር ምናምን የምትይዙት? ብሔራችሁንም እንትራምን ለመታወቅ እየፈለጋችሁ ነው እንዴ ብሔር የምትጠሩት ለመፈመስ ነው? እኔ አላውቅም ነበር እኔ አይ ጌስ ላይክ ለብሔራችሁ እየተ ተጫንቃችሁ ምናምን ይመስለኛል እንጂ እንደዚህ ለመፈመስ ለመታወቅ ምናምን ነው ብሔር ምናምን ብሔር የምትጠሩት። አሁን አንቺ እኔ ፌስቡክ ላይ ምናምን ሳውቀሽ ትግሬ ነበርሽ፣ ትግሬ ነበርሽ አሁን ደሞ እዚህ ቲክቶክ ላይ ማቀሽ ጎጃ እንትን ጎንደሬ ሆንሽ ነው እዛኛው ላይ ትግሬ እዛኛው ላይ ጎንደሬ እዛኛው ላይ ትግሬ ስትሆኚ ነበረ ሙሉ አሪፍ የነበረው ፌስቡክ ላይ አሁን ደግሞ እዚህ ጎንደሬ ሆንሽ አሪፍ ነው የሚሆነው ማለት ነው ለዛ ነው እንዴ አይ ጀስት ዶንት አንደርስታንድ እንዴ እንዴ ለማፈነስ ነው እንዴ ብሄር የሚቀየረው አለ ለም ኢዮ ብሄር ብሄሬ የብዬ መውጣት ካለብኝ የራሴ የሆነ ብሄር አለ ገባሽ ፓስፖርቴ ላይ ጭምር የተጻፈበት የኢትዮጵያ ፓስፖርት ላይ የተጻፈበት የራሴ ብሄር አለ አይላም ማይ ብሔሮቼን ወዳቸዋለሁ፣ ሁላችሁንም ወዳቸዋለሁ። አሁን ይባፍ እኔ የዘር ችግር የለብኝም። ስለዚህ ለመፈመስ ብለሽ ለመፈመስ ከፈለሽ የሆነ የሆነ የሆነ የሆነ ዘር ላይ ከተማጠፍኝ የሆነ የሆነ ምን አባሹ ነሽ ነው? አይ የሚባልና የማይባል ዩቲዩብ ላይ ማናጀር አለኝ ቴል ወይ ማናጀሩ አይመክርሽም ወይ የሚባልና የማይባል ነገር አታውቂም ወይ? በቃ እሺ፣ እኔ ምን አኔ ቆይ፣ አሁን እሺ እንዴት አርገን ቆይ፣ ተሰብስበን ወይ መልሳት ወደ ቦታዋ ወድቀሻል፣ ወድቀሻል። በቃ አለፈብሽ በቃ አለቀ፣ አበቃ፣ አደቀቀ። ከአሁን በኋላ አንቺ ኖባዲ ዝም ብለሽ ሰው ነሽ። አትጨናነቂ። ቲክቶክ ላይ መጥተሽ በፊልተርም በምንም በምንም የፈለገ ነገር ብትይ ሰው አሁንም፣ ልንገርሽ አስረግጬ ነው የምነግርሽ ሰው አንቺን ላይቭሽ ላይ ገብተሽ ስታውሪ፣ ፌስቡክ ማንኛውም ቦታ ላይ ስታውሪ የሚያየው ነበረው እሱ እሱን እያሰቡ ነው የሚያዩሽ። እኔ እንዴት አባሽ ልርዳሽ? እኔ እኮ ምንም ማድረግ አልችልም እንዴ። ጊዜ ጊዜ የጠብቁ ጊዜ ወደቀ ጊዜ ጠብቆ ጊዜ ተገለባበጠ። ያዝራለቅ እዚህ ጋር አንድ ሺህ ሰዎች የኔ ቆንጆ የኔ ፍቅር ኖ ኖ ኖ ኖ ሌላው ጠቅላላ ኢቨን እዚህ ጋር የኔ ቆንጆ የሚልሽ እዚህ ጋር መጥቶ ሁለት አካውንት ኖርት እዛ ጋር መጥቶ አንቺን አይዞሽ ትችላለሽ እያለ እዚህ ጋር እየመጡ ሂጂባታም እየ ጎበዝ እያሉ እኮ ነው የሚስቁብሽ። እኔ እንግዲህ እንዴት አ አሁን እኔ እስቲ እናንተ ወይ ንገሩ፣ እንዴት አድርጌ ነው ወደ ነበረችበት ቦታ የምመልሳት? እንዴት አድርጌ ወደ ነበረሽ ክብር ልመልስሽ? እራስሽን በራስሽ ያዋረሽ አንቺ ሰው ላይ ባትፈርጂ፣ አንቺ ሰውን ባታንቋሽሽ። እኔ ትዝ ይለኛል ሄለን ቢቺው ሄለን ወርቅዬ የምትባሏል ብታናግሪኝ ይሻልሻል፣ ሌላ ብዙ ጉድ ስላለ ምናምን ያልሻትና ቪዲዮሽን አይቼዋለሁኝ። እንዴ እነሱን እንደዚህ እያስፈራራሽ፣ እነዚህ ዘፋኞቹ ምኖቹ አጣጥልሽ አጣጥልሽ ራሽን እንደ ንሱ አድርግሽ ራሽን እንደ ጨው አድርግሽ ራሽን ምንም እንደማያቀርግሽ ጊዜ ጥኑሽ እንደዚህ ወንሽ እሺ ኔ ምን አባሽ ላድርግሽ ኒ ኩፊን ጋር ሾን በቃ እናንሳት ወገን እናንሳት በቃ ወደ ቦታዋን መልሳት ምይቻልኩ ሆነ በቃ ዩቱብ ላይ ፓወር ያለሽ አንቺ ኮ ማታ አታቆሚም አንቺ ኮ አልሞት ላይ ተጋዳይ ሆነሽ ኮ እያወራሽ ነው ታውሪ ግን እንደ ድሮ አይሆንም በቃ ቦታ ወደቀ አለቀ አበቃ አደቀቀ ተፈጫ ተፈጫጫ የሚያገባኝ ነገር የለም እንዴት አይነት ጋር ገባሁኝ እንዴት አድርጌ ነው የእሷን ስም የማይታደስ ስም ነው የሆነብሽ። በቃ አሁን አንቺ የማይታደስ ነገር ፈንጋሪ ግሩፖችሽም ሆነ ፊንገር ሾዬ የማይታደስ ነገር ነው ያጋጠመሽ። ስለዚህ ምንም ማድረግ አልችልም፣ ልረዳሽ አልችልም። እንዴ አልበዛም እንዴ አሁንስ? ቆይ እድላላት፣ እድላላት ወደ ቦታ የምትመለስበት እድላላት። የኢትዮጵያ ህዝብ እንደገና እሷን ስታውራ ደስ ብሎት የሚያዳምጥበት እድላለሁ ሳይንስ ዝም ብላ በመፈንገር ጉዳይ ላይ ብታወራ ድንገት በዛ ብትቀጥል ሌላ ነገር ይኖራታል፣ እድል ይኖርሻል። እስኪ እድላላት የሚል ሰው አንድ ሰው ካለ አዎ እድላላት በሉ። ግራ ገባኝ። እግዚአብሔርን እድል የለሽም በቃ አሁን አንቺ ማለት ነው። ኳስ በሜዳ ታረጀልሽ። ኳሱን በሜዳ አየር ላይ ዝም ብለሽ ኳሱን ሜዳ ላይ ታስቀምጪና ማለት ነው። ተረጋጊ። ኤልሻዳ ላይ አትለጠፊ። የኤልሻዳይን ወዝ ውበት ለማጥፋት አትሞክሪ ልጅቷን ውበቷን አትሸፍኝ። የልጅቷን ውበት አትጋርጂ። ጓደኛሽ ናት። ጓደኛችሁን ምድር ላይ አድርጉት። እዚህ ግን ሶሻል ሚዲያ ላይ ቲክቶክ ላይ መጥተሽ የልጅቷን ውበት ለመሸፈን አትሞክሪ አትሞክሪ፣ ለመሰለሽ አትሞክሪ። እና እራስሽ ለሴጋው ሴጋው ቤት ገብተሽ እኔ ከአንተ ጋር ስለተጣለው ሌላ ሰዎች እየፈለኩኝ አንተን እያሰደብኩና እያሰደብኩኝ አናድድሃለሁ ብለሽ እራስሽ ተናግረሻል። አሁን ኤልሻዳ የምትባለው ልጅ ውበቷን እየሸፈንሽባት ነው። ያን አሁን እኛ እየታየን ያን በትክክል የምንፈርድ ሰዎች ማለት ነው ያን ነው እያየን ያለ ነው ልጅቷ ደግሞ አልገባትም የአንቺ ሙድ አንቺ ሙድቂያ ስላጠሽ ግራ ስለገባሽ በቃ ውርደትሽ ቅሌትሽ ስለበዛብሽ ይሄንን ህዝብ እንዴት አድርጌ መልሼ ልገባ አናስገባ አንዴ ካስወጣን አስወጣን ስለዚህ ማለት አንዳንዴ እኮ ባካፕ የሚባል ነገር ባካፕ አድርጊና ማለት ነው ራሽን አረጋጊ ኢትስ ኦኬ ኢትስ ኦኬ እኛ እኮ ሰዎች ነን ማናችንም እኮ ጊዜ ጠብቀን ስለምንወድቅ ኖርማል እኮ ነው እንደገና ባለጌት ያለሽ ባለጌ እንደ ሙሉ እኮ ግርም የምትልኝ ወይም ያኔ ጃጭሽ እየጠጣሽ እየሰከርሽ ነበር ስታወሪ ነበረው። ባለጌ እንዴ? እኔ እኮ ማንንም ያቀኛል ሀናቡ፣ ብልግና ወሬ አውራለሁ፣ አሁንም አውራለሁ፣ ወደፊትም አውራለሁ። የዓለም ፍጻሜ ካልደረሰ እኮ ቀጠላለሁ። ድንገት እንደሰይ ገወይ ጠንጥጬ ምናምን ነገር መጽሐፍ ቅዱስ ይዤ ካልመጣሁ እኮ አሁንም አውራለሁ። ስለ ፖዚሽን አውራለሁ ብዙ ነገር አውራለሁ። አሁን እኮ ውጊያው ነው። ከእናንተ ጋር ስጨቃጨቅ እኮ ነው ጊዜ እኔ ተፋጀብኝ፣ እንጂ እኮ ሳውራ እኮ ሌላ ሰው እኮ አልፈርድም። ካሌ እንዲ ነው ከሌ እንዲ ነው ብዬ ያንን ሰው አንቋሽሼ እራሴ እንደ ጨዋ አይደለም። አውራለሁ አውራለሁ። ለማውራት ነገር መብት ይሰጠኝ የኢትዮጵያ ህዝብ። እንዴት አይነት እዳ ገባሁ? ኧረ ተይ ስለ መድሀኔ ባለጌ ትያለሽ? ማን እኔ? እኮ አንቺ ማነስ ዝንጀሮ፣ ግድግድ፣ መላጣ ቂጧን ሳታይ የሀናቡንቂጣ ተሳቀች፣ ፈረደች እንደሆን አስመሰለብሽ እኮ የእኔ ቆንጆ ኖ